ሀይ፣ እንዴት ናችሁ? እዚህ ጋር አንድ ቪዲዮ ስቲች አድርግ የላችኋለው ስላብ ኮላፕስ ሲያደርግ ነው። ሶ ዚስ ኢስ ሀይ ሪስክ ኢን ኮንስትራክሽን ላይፍ። በኮንስትራክሽን ላይፍ ህግ ውስጥ በጣም ትልቁ ሪስክ ይሄ ነው። ምክንያቱም ስላብ ዳሜጅ ለሆነ ኮላፕስ አደረገ ማለት ዘ ሆል ቢልዲንግ ዜሮ ነው ማለት ነው። ኮስት ታይም፣ ኤቭሪቲንግ ዜሮ ይቀራል፣ እና ትልቅ ኪሳራ ነው በኮንስትራክሽን ላይፍ ውስጥ ሶ ለዚህ ስላብ ኮላፕስ ለማድረግ በጣም ብዙ ፋክተሮች አሉ ሶ ኢንጂነሮች ካላችሁ ኮሜንት አድርገው እኔ ማዚ ኢንጂነር ደግሞ የተወሰኑን ፋክተር ናቸው እምላቸውን ነገር ለማለት ወደድኩኝ ማለት ነው ሶ በዋነኝነት ፑር ስትራክቸራል ዲዛይን ነው ዲዛይኑ ላይ ችግር ሲኖር ምክንያቱም ሎድ እና ፎርስ ስላብ ላይ ነው የሚያርፉት አት ሴም ታይም ሶ ያንን ሀንድል የማድረግ ስቲል ዲዛይን ኖራል ስትራክቸራል ዲዛይን ይኖራል እዛ ጋር ችግር ካለ እዚህም ጋር ችግር አለ ግን በዋነኝነት መሀንዲሱ ተጠያቂ ይሆናል። ምክንያቱም ሞር መሀንዲሱ ነው ዲዛይኑን ተረድቶ ወደ መሬት የሚያቀርበው ማለት ነው። ስለዚህ ወደ መሬት በሚያወርድበት ሰዓት እነዚህን ፋክተሮች አንደርስታንድ አድርጎ ሪስፖንሲቢሊቲውን ወስዶ የሚሰራው መሀንዲሱ ስለሆነ መሀንዲሱ ተጠያቂ ይሆናል ማለት ነው። ሌላኛው ደግሞ ማቴሪያል ኳሊቲ ነው። ማቴሪያል ኳሊቲ ሲናል ኮንክሪት ሚክስ ሬሾ አለ። ኮንክሪት ሚክስ በምናደርግበት ጊዜ አዝ ዊ ነው ሴመንት፣ ወተር፣ አግሬጌት ጠጠራችን ሴመንታችን ኳሊቲው ማተር ያደርጋል። ሚክስ የምናደርግበት ሬሽዮ ማተር ያደርጋል። እነዚህ ነገሮች ልክ ት ሆኑ ችግር አለ፣ ክራክ ከማድረግ እስከ ኮላፕስ እስከ ማድረግ ድረስ ማለት ነው። እነዚህ ነገሮች በጣም ትልቅ ግንዛቤ ውስጥ ሶ ሌላኛው ደግሞ ኮለን ሲሰራ የራሱ የሆነ ስታንዳርድ እንትን አለው ሜትር አለው ጋፕ። አሁን እዚህ ጋር ያየት ችግር ኮለኖቹ በጣም ኮለን ስፓኑ በጣም ተራርቆ ነው ያለው ማለት ነው። እና ለሬዚደንሻል ቢልዲንግ እና እንደዚህ አነሳን ስላሉ ቢልዲንጎች ከአምስት እስከ ስድስት ሜትር ጋፕ ነው መሆን ያለበት። ምክንያቱም ሎድ መረካከብ አለበት። ሎድ ባላንስ የሚወደው ሎድ የሰው ሎድ አለ፣ የማቴሪያል ሎድ አለ ሶ እነዚህ ሁሉ ሎዶች ፎርስ ሪያክት የሚያደርግበት ኮለኑ ስላቡ ፋውንዴሽን ጀምሮ ራሳቸው የሚረካከቡት ሎድ ስላለ እነዚህ ሁሉ ባላንስ መደረግ አለባቸው። ይሄ ከግብ ተቆጥሮ ስለዚህ ከአምስት እስከ ስድስት ሜትር ጋፕ ነው ኮለን መቆም ያለበት ሎድ ለመረከብ ማለት ነው። ሶ ለአዘር ኮሜርሽል ለሞል ምናምን ሲሆን ደግሞ ኢንዱስትሪያል ሁኔታዎች ሲሆን ደግሞ ከስድስት እስከ ዘጠኝ ሜትር ያህል ጋፕ ነው ኮሎኖቹ ማረፍ ያለባቸው ማለት ነው። ሌላው ደግሞ ፋውንዴሽኑ ላይ ነው። ፋውንዴሽኑ ምን ያህል ሌየራል፣ ምን ያህል ጂ ፕላስ ስንት ነው ቢልዲንጉ? ዘን ደግሞ ፋውንዴሽኑ ስቲሉ፣ ብረቱ ምን ያህል ሎድ መሸከም ይችላል? ሶ ሎድ እና አክቲቭ ፎርሶቹ መሸከም ማይችል ቢልዲንግ ከሆነ ኮላፕስ የማድረግ ፕሮባብሊቲ ውሃይ ነው ማለት ነው። ሌላው እንደገና መሀንዲሱ ላይ ልምጣላችሁ ነው። ብዙ ሾርት ከት አለ። ለምሳሌ ኮስት ሴቭ ለማድረግ ገንዘብ ሴቭ ለማድረግ ወይም ደግሞ ታይም ሴቭ ለማድረግ ሊሆን ይችላል፣ ወይም ደግሞ ከልምድ ጉድለትም ሊሆን ይችላል። እነዚህን ነገሮች ሁሉ ለማሳለፍ ሾርት ቀት የሚጠቀም መሀንዲስ እንደዚህ አይነት ሪስኮችን ይቀይህን ካልኳችሁ ይህን ካልኳችሁ፣ ሌላ ደግሞ ድሬኔጅ ነው። ድሬኔጅ አሁን አንዳንድ ጊዜ እንደዚህ አይነት ቢልዲንጎች ከላይ ክፍት ይሆናሉ። ብዙን ጊዜ ስራ ቆሞ የሚቆዩ ከሆነ ድሬኔጅ ፍሳሽ፣ ዝናብ በሚጠልበት ጊዜ ምናምን ብቻ ውሃ ይገባና ይተኛበታል። ሶ ያኛው ስላብ ይጎዳል። በተለይ ፑር የሆነ ኳሊቲ ከተጠቀሙ ማለት ነው ሲሚንቶ ጠጠር፣ ብረት ፑር የሆነ ኳሊቲ ከተጠቀሙ እንደዚህ አይነት ሪስክ ሊያጋጥም ይችላል ማለት ነው። ሞስት ሊ ግን ፋውንዴሽን ፑር ዲዛይን የመሀንዲሱም የራሱ ችግር ይኖራል። ሶ አክቹሊ ፑር ዲዛይን ከሆነ መሀንዲሱ ይህን ኖቲፋይ አድርጎ ዲዛይን መቀየር ይችላል። በአጠቃላይ እነዚህ ኦንጎይንግ ለሆነ ፕሮጀክት ወይም ደግሞ ኦንጎይንግ ለሆነ ኮንስትራክሽን ሳይት እነዚህ ፋክተር ናቸው ተብሎ የሚገመቱ ናቸው ማለት ነው። ከዛ ባሻገር ግን ትሩ ኤጅ ሁሉም ነገር ሉዝ ያደርጋል። ሊትሳውን ስትሪንግዙን ሉዝ ያደርጋል ማለት ነው። this is natural way የምንላቸው ኮላፕስ የሚያስደርጉት ነገር ናቹራል ዲዛስተር ናቸው። ያ ለምሳሌ እርዝ ኩክ ሊሆን ይችላል መሬት መንቀጥቀጥ ነፋስ ምናምን ብዙም አይደለም። እኛ ሀገር ግን እነዚህ እንደ ፋክተር ናቸው። ግን ኦንጎይንግ ለሆነ ኮንስትራክሽን እነዚህ ብዙም ቅድም የጠቀስኳቸው ናቸው ማለት ነው። ሞስትሊ ሊሆን የሚችሉት ሰው ይ